ያለው ነገር ፎቶ የተላከልኝ ነበረ። በጣም ብዙ ጊዜ ነግሬያታለሁ እሱን ነገር ትችዬ ዝም ብዬ ምናምን። እኔ ከእሷ የምታወራው ነገር ትንሽ ከአቅሜ በላይ ሲሆን ነው ያን ቪዲዮ የሰራሁት እንጂ መስራት ፈልጌ ምናምን አደለም። ረዥም ጊዜ ቪዲዮ አልሰራሁም በእሷ የተነሳ አሪፍ ጊዜ ያሳልፈናል በማለት ብዙ ነገር አልፌያለሁ፣ እና አሁን በጣም ከአቅሜ በላይ ሲሆን ግን መውራት ስላለብኝ ነው። የባለፈው ቪዲዮ እኔ የለቀኩትን ቪዲዮ የሰራሁት አጋጣሚ ሆኖ ጓደኛዬ ጋር ለሆነ ጉዳይ ሲሄድ ጭራሽ ከእሱ ጋር አገኘኋቸው እና በእኔ ቦታ መስሎ ምክንያቱም አልጋ አጠገብ ቁጭ ብለሽ እያወራሽ ምንድን ነው ላስብ የምችሉ ንገሪኝ። መስሎ እሱ የፈለገ ጮኸ ይሁን ምንም አያድርግ እሷም እንደዚያው፣ ግን ሰው አልጋ አጠገብ ቁጭ ብሎ ማንም ሰው አያወራም። አንድ ሁለተኛ ነገር ደግሞ ምንድን ይሄኛ ነው ማለት እንደዚህ ተቀራርበሽ ተቃቅፈሽ ምናምን መግለ እንዴ፣ በእኔም ቦታ ነኝ ደግሞ ከሌላ ሰው ጋር ያለ መስሎኝ በቃ ኧረ ምናምን ደብሮ ልወጣ ስል እሷ ሰ በሰላም ማውራት የምትችል ከሆነ በቃ እኔም እሷ የውስጥ አልመጣም ከዚህ በኋላ መጎዳት አስር ጊዜ መጎዳት አልፈልግም። በእሷ የተነሳ አስር እየመጣች አስር እየሄደች አስር እየመጣች ከእሷ ጋር እንደዚህ ነገር ህይወት መቀጠል አልፈልግም። በሰላማዊ መንገድ መፈታት የምችል ከሆነ በሰላማዊ መንገድ እንፍታ። የኖሩት ሲያልፍ ይሆን የለም ወይ ትዝታ ነገሩ ሁን እስኪናን ሰው ዛሬ እንደው ለጨዋታ አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጅ። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? እኔ ደህና ነኝ። ያው እንግዲህ ሰሞኑን እየተፈጠረ ያለው ነገር እያያችሁ ነውና ትንሽ ደስ አላለኝ፣ መኔ ደስ አላለኝ። ምክንያቱም ያው ከዚህ በፊት የፈጠረውን ነገር ታውቃላችሁ። ልክም ልሁን ልክም አሉን። እኔ ግን ያየሁትን የተሰማኝን ነገር ያው ሪፍሌክት ነው ያደረኩት፣ ምንም ያየሁትን ነገር ነው። በጣም ብዙ ነገር ታግሻት ነበረ ምናምን በነገሮች። በዚህ አጋጣሚ ዱዱም ጥፋተኛ ነበረች። ከሱ በፊት ግን መጀመሪያ ሰላም በላችሁ እንዴ፣ አውርተናል ብዬ ነው እኛ። አዎ እሺ፣ አውርተናል። እንዴት ናችሁ? ድቤት ጠፍተናል ትንሽ። ይሄን ሰሙን የምንመጣበት መንገድ ምናምን ደስ አይልምና እንግዲህ እስቲ ይሄ ነገር ይስተካከላል ዛሬ ብዬ አስባለሁ። ትንሽ ደስ አይልም። ይንዛው ነው የሚፈጠረው ነገር። ኪዩም ጥሩ ሙድ ላይ አይደለም፣ ኤፍራታም እንደዛው ደስ እያላት አይደለም ምናምን ነገርና እስኪ እንግዲህ ማለት ያው እናንተ እንድታውቁት የምፈልገው የምፈልገው ነገር አለ። አይ ቲንክ ዱዱ ያው ነው አውርቼ ሻለሁ። ምንድን ነው የተፈጠረው ነገር? ያው ከእሷ ጋር እንድትጣላን ታውቃላችሁ። ያ ዱ አስርቻታለሁ፣ ግን ያለው ነገር ፎቶ የተላከልኝ ነበረ። በጣም ብዙ ጊዜ ነግሬያት አለሁ ገብል ፋሚል ለሷም ለአንቺ ራሱ አልነገርኩሽ ማለት ነው። ከዚህ በፊት ፎቶ ይላክልኝ ነበር እሱን ነገር ትሸዬ ዝም ብዬ ምናምን በቃ። እኔ ከእሷ የምታወራው ነገር ትንሽ ከአቅቤ በላይ ሲሆን ነው ያን ቪዲዮ የሰራሁት እንጂ መስራት ፈልጌ ምናምን አደለም። ረዥም ጊዜ ቪዲዮ አልሰራውም በሷ የተነሳ ራሱ ገብቷቸው የነበረን ነገር፣ ከእሷ ጋር ያሳለፍናቸውን ነገሮች ደስ የሚሉ ጊዜዎች ነበሩ። እሱን በማሰብ ብዙ ነገር አልፌያለሁ እና አሁን በጣም ከአቅሜ በላይ ሲሆን ግን መውራት ስላለብኝ ነው። የባለፈውን ቪዲዮ እኔ የለቀኩትን ቪዲዮ የሰራው ሰው ከዚህ በኋላ እሷም ሄዳለው ምናምን ስትልም በቃ ነገሮች ተካከላሉ ብዬ አስቤ ነበር። ግን አጋጣሚ ሆኖ ጓደኛዬ ጋር ለሆነ ጉዳይ ሲሄድ ጭራሽ ከሱ ጋር አገኘኋቸው እና በእኔ ቦታ ምስ ምክንያቱም አልጋ አጠገብ ቁጭ ብለሽ እያወራሽ ምንድን ነው ላስብ የምችሉ ንገሪኝ ውስጥ ማንም ሰው ቢሆን ምንድን ነው ላስብ የምችሉ እሱ የፈለገ ጫሃ ይሁን ምንም አያደርግ እሷም እንደዛው፣ ግን ሰው አልጋ አጠገብ ቁጭ ብሎ ማንም ሰው አያወራም። አንድ ሁለተኛ ነገር ደግሞ ምንድን ነው ይህን ያለ ማለት እንደዚ ተቀራርቦች ተቃቅፈሽ ምናም መግብ እን በእኔም ቦታ ኔ ደግሞ ከሌላ ሰው ጋር ያለ መስሎኝ በቃረ ምናም ብላይ ደብሮ ይለውጣ ስል እሱ ያሳ የሚሰማኝ በሰዓቱ የሚሰማኝ ነገር አለ ቀጠለ። ድጋሚ ባለፈው ሁለት መጥቼ እዚህ ሳገኛቸው እዚህ መተን ነበረ አይተሽዋል ቪዲዮ መጥቼ ሳገኛቸው ምናምን ጭራሽ ደስ የማይል መልሶች ምናምን ነው የምትሰጠኝ። ምናምን በአፋ ወዱ ያለ ናምን ትላለች፣ የምታረገው ነገር ግን ሌላ ነገር ነው ጭራሽ። ሴት ናት ብዬ የምሬ ነው ምልሽ እንጂ ለእሷ ጥፊ መመለስ ምናምን ከብዶኝ አይደለም። የምሬ ነው ሴት ናት ብዬ አክብሬያት ነው ፋሚሊ። አሁንም ቢሆን እዚህ ጋር አሁን ጠርቻታለሁ። በሰላም ማውራት የምትችል ከሆነ በቃ እኔም እሷ የውስጥ አልመጣም ከዚህ በኋላ መጎዳት አስር ጊዜ መጎዳት አልፈልግም። በእሷ የተነሳ አስር እየመጣች አስር እየሄደች አስር እየመጣች ከእሷ ጋር እንደዚህ ዐይነት ነገር ህይወት መቀጠል አልችል አልፈልግም። በሰላማዊ መንገድ መፈታት የምችል ከሆነ በሰላማዊ መንገድ እንፍታ። በቃ ይሄ የመጨረሻ ጊዜ ነው፣ መስጣት እድል ያለው ነገር እንፈታዋለን። በዚህ አጋጣሚ እናንተ ነገር

ስንፈታው እንኳን እያጠፋሽ ነው። አንቺም የሆነ የሚደርሱኝ ነገር አለ አስተካኪ ምናምን ብዬሽ ነው የነገርኩህ አይደል? እንጂ እንደዚህ መናገር ከብዱ እንደዚህ መናገር ከፈለገችም እኮ እንደባለፈው መውጣት አ ነፋል። ግን ያለፈች ትተዋለች ብዬ ያሰብኳቸው ነገሮች ሰው እየመጣ እየነገረኝ፣ አይ ሰው ውሸት ነው ምንም። እሱን እኮ ጨረስኩኝ። አይ ውሸት ነው ብዬ እያመንኩ ነበረ። አይ ኖ ከአንተ በፊት የነበሩ ነገሮች አሁን ላይ ችግር አያመጡም ነው እኮ። ያ ጊዜ አለፈ ብዬ ነበር ያሰብኩ። ግን እሷ እንደዚህ አሁን ካንቺ ጋር የማወራው ነገር ከሷ ጋር ነው አይደል? እኔና እሷ ያወራንበት ነገር አለ። እሱ ነገር ነበረ እኔ የምጠብቀው ከእሷ ግን ደሞ ማገኘው ደሞ። ስለዚህ እንዴት ብዬ ነው ለእሷ ጊዜ ማንም ሰው ይሄ እንደዚህ ነገር ሲያይ ልክ የሆነ መልስ አይሰጥም። በቃ ወንድ ልጅ ነው እሱ። አሁን ነው ከጓደኛው የተለያየው እኔ ከብዶኛል። ለማንም ችግር የለም፣ ትምጣ። መፍታት የምንችልበት ነገር ከሆነ እንፈተዋለን። ችግር የለም፣ ሰላም ነው። እኔ ከአንተ ጋር ጭራሽ እኮ እኔ ሀሳቡ የለኝም የመጣላት። ግን እንደዚህ እያደረገች እንድንጣላ ነው እናወራለን ብለን አይደለ የጠራችሽ። ይኸውልሽ አሁን ግርግር አያስፈልገውም፣ እና እንደናወራውን የጠራንሽ አይደለ እኮ። አዎ፣ እስኪ ቆይ አንዴ በ እንደዚህ ድጋሚ ሁለተኛ ቪዲዮ ላይ መጥቶ ልናስረዳው ስንል የማይሆን ነገር ተናግሮኝ አይተሽዋል። የተፈጠረው ሶ አሁን ደግሞ ሶስተኛ ጊዜ ከእንተ ጋር መጨቃጨቅ አልፈልግም። እሱም በማያገባው ገብቶ እንዲናገር ነው ነው ወይ አይደለም? አሁን ለምንድን ነው እንደው እኔ አንቺ ምን ይፈልጋሁ እንድናወራ አንቺ ምን ታነበርኩ አንቺ ብቻ መስለሽኝ፣ እንደውም የተፈጠረውን ነገር ለማስረዳትና ከአንቺ ጋር ለማስተዋወቅ ነው እዚህ መጣው። አይሻል አንቺ አሁን ቅድም እያልሽ ነበር፣ ልክ ነሽ እኮ አንቺ እኮ ልክ ነሽ እኮ ገብቶሻል። አይ ግን ባህሪዋ ስለአልሆነ ልጅቷ እንዳንቺ እኮ ልክ ነሽ። ያሰብሽው ሀሳብ በጣም ልክ ነሽ። ልጅቷ እንደዚህ አይነት ሰው ልጅ አይደለችም። በቃ እየነገረችሽ ነው ያለውን ነገር። እሱ ምንም አድርጎ ላይሆን ይችላል። ምንም አጥፍቶ ላይሆን ይችላል። ተረዳሽ። እኔ ምንም መናገር አልችልም። ከተናገርኩም ከወሮም ለውራቱ የምችለው እሷን በቃ እኮ የምልሽ ገብቶሻል። እሱ እኮ እኔ እሱ ጋር አይደለም አሁን ችግሬም እኮ እያወራሁሽ የነበረው እሱ ጋር አይደለም

እዚህ ዙሪያ ጥምጥም የሄድክ ማለት ነው። የኔ ሲም ኦልሬዲ ጠፍቷል። ባንተ ጉዳይ ጠፍቷል። ሁሉም የሚያስቡትን ማሰብ ይችላሉ። ልንገርክ፣ አንተ እንደዚህ ዙሪያ ጥምጥም በሄድኩ ቁጥር እራሱ ሳት ጥቂው ማድረግ ያለብኝ ነገር ነው ያደረግኩት። አሁንም አልጸጸትበትም። አሁንም ለዱዱ ስለ አክብርያት ስለመጣሁ ከእሷ ጋር ማውራት ስላለብኝ የተቀመጥኩት እንጂ ከአንተ ጋር ለማውራት መታየት አልፈልግም። ከዱጁ ጋር ነው የመጣሁትኝ። ዱዱ ጋር ነው ማውራት ያለብኝን ነገር አውርቼ በሰላም ወደ ቤቴ እሄዳለሁ። እንደዛ እንዲሆን ተቀም ለምንድን ነው እንደዚህ ቆይ የምናወረው? በእግዚአብሔር በማርያም እኔ ዱዱን ብያለ የመጣት መናገር አልችልም። እኔ ዱዱ በጣም ጓደኛ ነው ቤስት ፍሬንድ። እኔ ሁለቱን ሞር ደግሞ ቤስት ፍሬንድ ሆነው ነበር። ከዛ ባሩቅ ትኬቴን ቀደደ አይተሸዋል። እሱ ጋር ነው ያረፍኩት። መጀመሪያ ቀጥታ ሄጄ እሱ ጋር ነበር የተቀመጡት። አይዞሽ በቃ አደንግጪ ብሎ ፋሚሊ አስረድተን እ ቤት ገባ። የዛ ሰዓት አዎ ልነግርሽ ነው አንቺ እንኳን ኢቭን ድምጣ ዌስቲንግ አይቆይ እንዳትመጪ ላረጋጋቸው ብዬ እሱ ነው በስነ ስርዓት አረጋግቶ የነገራቸው። በቃ እንደዚህ እንደዚህ ተፈጠረ ምናምን ነበር። ኢቭን እስካሁን ዘግተውኛል፣ ግን በማስረዳት ደረጃ አስረድተናቸዋል። ከዛ እሱ ከ ኪያ የምትባል ጓደኛ አለች ከሷ ጋር ሀብን አድርጓል። ከዛ ስልክም ስደውል አያነሳም እንጂ እሱ እምታውቂው ነገር እኮ ነው። የምትደግሚልሻ ለምን ዝም አትልም? እኔ ልሻ ጥያቄ እሷ አለ ባጭሩ እዚህ ጋር መዝጋት ባለ። ይኸውልሽ ስሚኝ፣ እኔ ምን እንደሚሰማ አመት እኮ አላወራም። አንድ ያስጨርሰኝ፣ ሲጀመር አይመለከትም። ከእሷ ጋር ነው ያለው። አንድ ነገር ጋር ጋር ሄድኩኝ ስለ ኪያ እያወራን በመሀል ስለ እሱ ጠየቀኝ። የተፈጠረውን ነገር አስረዳሁት በደንብ። በቃ እኔ እንድትታረቁ ፈልጋለሁ ሲለኝ አስረዳሁት በደንብ። ከዛ አቅፎ ሲያባብለኝ ገባ። እንደዛ ብጥብጥ ሲያደርገው ኢቨን ሊናደድ ይችላል። አይ ነው አይናደድም። ያልቻለም ልክስክስነሽ ምንድነሽ ምናምን ቻል አረጓት ያስኳት ምንም አላልኩ። ሰንን ሂድና አረጋግጥ ሰንን አስከፍቶ ተመለሰ። እንደገና በሰን ቪዲዮ መጣ ሊያስረዳው እኔ የሞራ ፍቃዱም የለኝም። በቃ ከእሱ ጋር መጨቃጨቅ ስለማልፈልግ ዝም ብዬ ነው የተቀመጥኩት። ከሱ ጋር እያወራ አሁንም ታልከሰከሽ ምናምን አለ። አይተሽዋል ያደረግኩትን ነገር። በዛ ሰዓት ደግሞ ስላደረግኩት አልጸጸትም እኮ። አሁን እኔ አሁን እነዚህን ቪዲዮዎች ስላየሁ ነው የመጣሁት ነው። እና ሴት በመሆንሽ ብቻ እድለኛ ነሽ፣ ልንገርሽ። አንተም ወንድ ነህ ልንገርህ። እኔም ሴት ነኝ አንተም ወንድ ነህ። አይ ኪው ኖ ዌ አንተ ምንም የምታረግ አይነት ሰው አይደለም እንጂ ብታረግ ከሱ ጋር ተጣላ ነበር። በቃ አንድ ልንገርሽ ሁለተኛ ነገር ደግሞ ያው እያየሽ ነው የምታረገውን ነገር እያየሽ ላይክ፣ እኔ እንደዚህ ነው እንደዚህ ነው ብዬ ላብራራልሽ። እኔ ይኸውልሽ፣ አሁንም አሁንም ስትመጪ ዱዱ ጠርታኝ ስትመጣም፣ አንቺም ስትመጪ ላወራሽ የምችለውን ነገር ልንገርሽ። በቃ በሰላማዊ መንገድ ይህን ድረስ እንዘጋዋለን። ካላስ በቃ አጠገቢ እንዳደርሽ አንቺም አይታፈልግም አንቺም አሁንም

አሳድቦ ቢያስቀይምህ ምንም አታመጣም። ልንገርህ ያደረግከው ነገር ሲጀመር በጣም ብልግና ነው። እሱ ግን እንደዚህ እንዳንተ ነው፣ ታስተሰሰ የወረደ አስተሳሰብ። ሁለቱ ጓደኛዎች ልጅ አውርተው እኮ ነገር ዝም ብለው ልንገርህ፣ ላስረዳ

ከምን እኔ እና እንጂ ከምንጣላ እሷን፣ ለማንኛውም በጣም ይቅርታ ባሰብ እና ደግሞ ግን፣ ልጇ እንደዚህ አሁን እኮ እናንተ ስለተከራከራ፣ ኤፍራታ አሁን ይዘሽ መምጣት እሱን ብልግና ነው። በቃ እኔ አንቺ ብቻ ነሽ ያለሽ የመሰለኝ አዎ፣ ወይንስ ብኖር እና ምን ችግር አለ? እናውራ ብዬሽ እስከ ጠሮሽ ለብቻሽ ነው መምጣት ምን ችግር አለው? እሱን ይዤ የተፈጠረውን ነገር ስለሚያውቅ ይኸውልሽ ኢቨን አንደርስታንድ ታደርጊናለሽ። ሁለታችን መተን ብናወራ እኔ እኮ አሁን ለምሳሌ እንዴት ነው ማትረጁ? ያንን መረዳት አለብሽ። አሁን እንደዛ መጠርጠሩ እናንተ ማለት ነው እንዴ? ነው ባለጌ ስለሆነ አይደለም። ልንገርሽ ኪያ፣ ልንገርሽ። አይ ኖ ባለጌ ላይሆን ይችላል ግን ልንገርሽ፣ እኔና እሱ መሀል ያለው ነገር ተዘግቷል። መናደድም የለበትም። ሊያናድደውም አይችልም። ገቦይ ጓደኛው ሆነ ይናደዳል። ጓደኛው አረስ ሲጀመር እኔን በስነ ስርዓት እንዴት በምን መንገድ እንደሚያኝ ያውቃል። እና ደግሞ ሰ እንደዚህ ዐይነት ባለጌ አይደለም እንኳን አይደለም። ወይኔ ጉዴ ፈላ። እኔ ዝም ያልኩት አንደኛ እሱም ስለማፈግረው ነው እንዳልሆነም አውቃለሁ። እንደዚህ ዐይነት ሰው ግን እሷን እየሄድሽ አይደል? ለማንኛውም ያለው ነገር ይሄ ነው ፋሚሊ የምትይው ነገር ካለ ፋሚሊ የሆነ ነገር በይና፣ የምትጨርሺውን ጨርሺ። ከዚህ በኋላ ግን ከእሷ ጋር ያለን ነገር እዚህ ጋር ያበቃል። ጨርሰናል፣ ጨርሰናል። በቃ ከዚህ በላይ አልችላትም። ተረዳሽን? የእሷን ቤስት ፍሬንዶች ስዙር ስቆጥር ፎቶ በየጊዜው ሲላክልኝ አደ ገብቶሻል። አለ አለቀ። ቤስት ፍሬንድ ፎሬቨር ራሷ። ለማንኛውም ቴንክዩ አመሰግናለሁ ስለተረዳሽኝ። አሁን ገብቶሻል ብዬ አስባለሁ ይመስለኛል ልክርኛ በቃ ቪዲዮውን ዝዩ ሌላ ጊዜ እንገናኛለን።